ከአጋሮቻችን ማስታወቂያዎች ተመልሰናል። እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍ ኤም መቶ አንድ ነጥብ አንድ የሬዲዮ ሞገድ እና በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ በዩቲዩብ በኩል ለምታደምጡን ሰብስክራይብ ላይክ ማድረጋችሁን አትርሱ። ከ447 ሺህ በላይ ሰብስክራይበርስ ባሉት መንሱር አብዱልቀኒ ኦፊሻል በኩል ነው እየተላለፈ የሚገኘው። ዛሬ ምሽትም የቻምፒየንስ ሊግ ጨዋታዎች ይቀጥላሉ። አንድ ሰዓት ከ45 ላይ ኦሎምፒያኮስ ከፓፎስ ኤፍሲ ጋር ይጫወታሉ። የግሪክ ክለብና የቆጵሮስ ክለብ ነው ፓፎስ። በዛው ሰዓት ደግሞ ስላቪያ ፕራግ እና ቦዶ ግሊምት የቼክ ሪፐብሊክ ክለብና የኖርዌይ ክለብ የሚያከናውኑት ጨዋታ ነው። እሱም ግን ቻምፒየንስ ሊግ ተለቅ ተለቅ ያሉ ስሞችን ያስለመደን ውድድር ስለሆነ ከዛ በኋላ አራት ሰዓት ላይ ትልልቆቹ ስሞች ይከተላሉ። አያክስ አምስተርዳም ከኢንተር ሚላን በአምስተርዳም ጨዋታ አላቸው። በዛው ሰዓት አራት ሰዓት ላይ ሊቨርፑል በአንፊልድ አትሌቲኮ ማድሪድን ያስተናግዳል። በፓርክ ደ ፕራንስ ፓሪስ ሳን ጀርማን ከአታላንታ ጋር ይጫወታል። እንዲሁም በባቫሪያ ጀርመን ደግሞ ባየር ሚኒክ ቼልሲን ያስተናግዳል። በባየር ሚኒክ እና በቼልሲ ጨዋታ የኒኮላስ ጃክሰን ጉዳይ ርዕስ ሆኖ መምጣት ይችላል። ቨንሶን ኮምፓኒ ላለፉት አስራ ሁለት ወራት ቼልሲን ሲያጠና እንደቆየ ተናግሯል። ምክንያቱ ደግሞ በክለብ ዓለም ዋንጫም ተጋጣሚዎች ስለነበሩ በዛ ምክንያት ቁጥር ሁሉ ጠቅሷል። ወደ አርባ ጨዋታዎችን ሁሉ ባለፈው የውድድር ዘመን የቼልሲን አርባ ጨዋታዎች አይቻለሁ አለ እና በዛሬው ጨዋታ ላይ የቼልሲው አሰልጣኝ ኤንዞ ምን ሊያስቡ እንደሚችሉ መገመት ትችላለሁ ሲል ነበር። ኤንዞ ማሬስካ እና ቼልሲ ለእኔ አዲስ አይደለም፣ የቼልሲን ጨዋታ ለማወቅ ብዙ እንቆቅልሽ መፍታት የለብኝም የሚል አይነት መልእክትን ያስተላለፈው፣ ነገር ግን ደግሞ ባለፉት ሁለት ዓመታት በቼልሲ የቆየው ኒኮላስ ጃክሰን በባየር ሙኒክ የቨንሳን ኮምፓኒ ተጫዋች በመሆኑ ምክንያት ከጃክሰንም ጋር ቁጭ ብለው ደግሞ ስለ ቼልሲ እንደተወያዩም አስታውቋል። አሁን ለማን ነው ታማኝነቱ? ኒኮላስ ጃክሰን በውሰት ቢሆንም የባየር ሙኒክን ማሊያ ለብሶ የሚጫወት ስለሆነ የግድ ከባየር ሙኒክ ጋር ነው የሚሆንና የማሸነፊያውን መንገድ ቼልሲን በሚጎዳ መልኩም ቢሆን ለባየር ሙኒክ ሀሳብ ቢያቀርብ ሚስጥሮች ናቸው የሚላቸውን ወይም አሰልጣኙ የሚፈልጋቸውን መረጃዎች ቢያቀብል ጥፋተኛ አይደለም። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ውድ አድማጮች ይህን ጥያቄ ሳትጠይቁ አትቀሩም። ዛሬ ኒኮላስ ጃክሰን መጫወት ይችላል። የአሰልጣኙ ውሳኔ ነው እንጂ ከእናት ክለቡ ጋር እናት ክለብ በሚለው ውሰድ በውሰት ወደ ሰጠው ክለብ ጋር በተቃራኒ መጫወት ይችላል። በእንግሊዝ ፕሪሚየር ሊግ ይሄ ደንብ እንደምታውቁት ነው፣ በውሰት የመጡ ተጫዋቾች በውሰት የሰጠው ክለብ ጋር በሚኖር ጨዋታ ላይ እንዳይጫወቱ የሚያስገድድ ደንብ አለ። በዩኤፋ ግን ይሄ የለም። በአውሮፓ እግር ኳስ ማህበር ስቴትመንት ኦን ኢንቴግሪቲ ኦፍ ኮምፒቲሽንስ በሚለው ደንቡ ላይ ከልካይ አንቀጽን አይቀበልም። በውሰት የመጡ ተጫዋቾችም እንደ አጋጣሚ በዕጣ ድልድልም፣ በምንም በውሰት ከሰጧቸው ክለቦች ጋር መጫወት ቢኖርባቸው እነዛ ተጫዋቾች የመሰለፍ መብት አላቸው። ኒኮላስ ጃክሰን ደግሞ ወደ ባየር ሙኒክ በውሰት ሲመጣ እንደው የዝውውር ያህል ቁጠሩት። ዋጋው እኮ ውድ ነው የዝውውር ዋጋ ወደ 14 ሚሊዮን ፓውንድ ገደማ ነው፣ 14 ሚሊዮን ዩሮ ገደማ አይደል? እንደዛ አካባቢ ባየር ሙኒክ ለአንድ ሲዝን ውሰት የሚከፍሉ በስምምነታቸው መሰረት ደግሞ በውድድር ዘመኑ ማጠናቀቂያ ላይ ባየር ሙኒክ በሴኔጋላዊ ተጫዋች ብቃት ደስተኛ ከሆነ ኮንትራቱን ቋሚ የማድረግ አማራጭ አለ። በመስኮቱ መዘጊያ አካባቢ በመጨረሻ ነው ወደ ባየር ሙኒክ የውሰት ዝውውሩ መፈጸሙን የሰማ ነው እንጂ መንገራገጮች ነበሩ። በመጨረሻዎቹ ቀናት የመጨረሻዎቹ 48 ሰዓታት በተለይ ባየርኖችን ያጣደፈ ጉዳይ ነው፣ ሊያም ያጥቂ ማን ነው እሱ፣ ከተጎዳ በኋላ ቼልሲዎች በእርሱ ቦታ ላይ ተጫዋች ያስፈልገናል በሚል ኒኮላስ ጃክሰን ይመለስልን የሚል አቋም እንደያዙ እና ያው በመጨረሻ ግን በዛ ሀሳብ እንዳልጸኑ ግልጽ ነውና ያኔ የኒኮላስ ጃክሰን ወዛ ባየርን ሚኒክ የደረሰው ተጫዋች ወደ ለንደን ይመለሳል ወይስ አይመለስም የሚል መነጋገሪያ መፈጠሩ ይታወቃል፣ እና በመጨረሻ የባየርን ተጫዋች ሆኖ ቀር ለውሰት ቢያንስ ለአንድ ዓመት እና ከዛ በኋላ ደግሞ የክለቡ ከፍተኛ አመራር በባየር ሙኒክ ትልቅ ክብር ያላቸው ኡሊ ሆኔሽ የሰጡት መረጃ ደግሞ ለሚዲያው፣ ሌላ ደግሞ ሌላ የነገር በር የከፈተ ነበር። ስለ ኒኮላስ ጃክሰን የኮንትራት ቋሚነት ሲጠየቁ ኡሊ ሆኔሽ የተናገሩት በውላችን ላይ እኮ አርባ ጨዋታዎችን መጀመር አለበት ኮንትራቱን ቋሚ ለማድረግ ይላል እና ይህ ተጫዋች እንዴት ሆኖ ነው አርባ ጨዋታ የሚጀምረው የሚሆን ነገር አይደለም የሚል ተጫዋቹ በባየር ሙኒክ የመቆየቱን ነገር ከዚህ ሲዝን በኋላም የሚያጣጥል አይነት አስተያየት ሰጡ። ያ በብዙ ተስተጋብቶ በብዙ ተተርጉሞ ባየርኖች አልፈለጉትም ለቋሚነት ከወዲሁ ለአንድ ዓመት ውሰት ብቻ ተጠቅሞ ሊመልሱት ነው የሚል ድምዳሜ ላይ ያስደረሰ ሁሊህ የሆነሽ በዚህ ሲወቀሱ እንደገና ዝም አላሉ። መልስ ሰጥተዋል። ዋናው ጉዳይ እሳቸው ያሉት የጋዜጠኞች ነገሮችን አጠማዙ የመተርጎም ጉዳይ ካልሆነ በስተቀር የተናገርኩት ትክክል ነው፣ ነው የሚሉት እሳቸው። እኔ ተጫዋቹን ልወቅስ አይችልም ልል አይደለም። እንደምታውቁት የጀርመን ቡንደስሊጋ 18 ክለቦች ናቸው የሚሳተፉበት። እንደ ሌሎቹ አራቱ ታላላቅ ሊጎች ሃያ አይደለም። 18 ከሆነ የጨዋታው ብዛት ይቀንሳል። ሰላሳ አራት ጨዋታዎች ናቸው በሊጉ ላይ። አንድ ጨዋታ የሚጫወቱ አንድ ማነው ክለብ የሚጫወቱ ኒኮላስ ጃክሰን፣ አሁን በእያንዳንዱ የሊግ ጨዋታ ላይ እንኳን በእያንዳንዱ ላይ እንኳን ቢሰለፍ ሰላሳ አራት ጊዜ ተሰለፈ ብሎ ሲዝኑ የሚያበቅ እሳቸው የሚሉት። አሁን አንድ የሊጉ ጉዳይ አለ፣ ከዛ ደግሞ በቻምፒየንስ ሊግ አስራ ሶስት ጨዋታዎችን መጫወት አለብን እስከ ፍጻሜ ለመድረስ ይሄ እንግዲህ ዲኤፍቢ ፖካል ጥሎ ማለፉን ሳይጨምር ነው። ጥሎ ማለፉን ሳይጨምር በሊጉና በቻምፒየንስ ሊግ እስከ ፍጻሜ ድረስ ባየርን መሄድ ከቻለ 45 ጨዋታዎች ነው ያሉት። እንዴት 45ቱንም ሁሉ ሊጫወት ይችላል አንድ ተጫዋች? እንዴ ሊጀምር ይችላል? ምርጥ 11 ውስጥ እሺ፣ አምስቱን ተው፣ አሁን የሚያስፈልገው 40 ነው። እንዴት ሊሆን ይችላል? ከዚህ አንፃር ነው እኔ የተናገርኩት። ከባድ ነው የሚሆን ነገር አይደለም ለማለት ፈልጌ ነው። ጋዜጠኞቹ ግን ሂሳቡን እያሰሉ ከአውድ ውጪ ተርጉመውብኛል አስተያየቴን ነው የሚሉት። ግን ጋዜጠኞቹ ደግሞ በኒኮላስ ጃክሰን ጉዳይ ብቻ አይደለም ሰውየውን የሚያሟቸው። ኡሊ ሆኔች በባየር ሙኒክ እጅግ የተከበሩ ሰው ናቸው። ግን ላድርግ ካሉ መፍለጥም መቁረጥም ይችላሉ። ያላቸው ተጽዕኖና ተሰሚነት የዛሬ አይደለም የቆየ ነው። ይህንን ክለብ በተጫዋችነት በዋና ስራ አስኪያጅነት፣ በሊቀመንበርነት፣ በፕሬዝደንትነት ያገለገሉ ናቸው። ከልጅነት እስከ ዕውቀት ባየርን በ27 ዓመቱ ጄኔራል ማናጀር ኖሮት አያውቅም። በ27 ዓመቱ የተቀጠረ ዋና ስራ አስኪያጅ ኖሮት አያውቅም። በዕድሜ ትንሹ ጀነራል ማናጀር ተብለውም ይታወሳሉ። ኦኔሽ በ1970ዎቹ ዎቹና በ1980ዎቹ መጀመሪያ ላይ የባየር ሙኒክ ተጽዕኖ በቦሩሲያ ሞንቸንግላድባህና በሃምቡርግ ጥላ ስር ነበር። ባየርን ያኔም ትልቅ ነው፣ ግን በጣም ትልቅ ነው የሚያስብል ከነዚህ ሁለት የወቅቱ ታላላቅ ቡድኖች አንጻር ግን የሚነገርለት አልነበረም። የነሆኔሽ አመራር ነው ባየር ሙኒክን ከፍ ያለ ማርኬታብሊቲ ወይም የገበያ ተፈላጊነት እንዲኖረው እንዲኖረው ያደረገው ከምዕራቡ ንፍቀ ክበብ እስከ ሩቅ ምስራቅ ድረስ ከአሜሪካን እስከ ጃፓን ባየርን ተቀባይነት እንዲያገኝ ወደ ትልቅ ክለብነትም በገቢም በአስተዳደርም እንዲያድግ በሜዳ ላይ ውጤትም እንዲበረታና ታላላቅ ስኬቶችን እንዲያስመዘግብ ካስቻሉ ተጠቃሽ ተመስጋኝ አመራሮች ግንባር ቀደሙ ናቸው። ውሊ ሆነስ እና በቻቢ ሲሞንስ ላይም ፋውል ሰርተዋል የሚል ሀሜት አለባቸው። ይሄኑ ተሰሚነታቸውና ተጽዕኗቸውን በመጠቀም ቨንሳን ኮምፓኒ የሚፈልገውን ተጫዋች በክለቡ የስፖርት ቦርድ ውስጥም ደግሞ ቦታ ያላቸውን ዳይሬክተር ማክስ ኤቤርልን ፍላጎት ሳይቀር አጣጥለው በራሳቸው ፍላጎት ብቻ ቻቪ ሲሞንስ ወደ ባየር ሙኒክ እንዳይመጣ ያደረጉ ሰው ናቸው በሚልም በአንድ አይደለም በስካይ ጀርመኒ ጋዜጠኞች እንዲሁም በቢልድ ስፖርት ዘጋቢዎችም ሳይቀር ተወቅሰዋል። ሲሞንስ ዛሬ ቶተናም ተጫዋች ነው። ከአርቢ ላይፕዚሽ ግን ወደ ባየር ሙኒክ የመዘዋወር እድል ነበረው። እንደ ዘገባዎቹ ከሆነ ቨንሶን ኮምፓኒ ኡሊ ሆኔሽ ቢሮ ድረስ ሄዶ ቻቢ ሲሞንስ ያስፈልገኛል፣ አስፈርሙልኝ ብሎ ጠይቋል። ማክስ ኤቤርል ደግሞ ቀደም ሲል የጠቀስኳቸው ዳይሬክተር የቻቢ ሲሞንስ አድናቂ ናቸው። ለሳቸው እንዲያውም ድሪም ትራንስፈር ነበር የቻቢ ሲሞን የሚመኙት አይነት ዝውውር ሆኖ እንደ በተፈጸመ ይሄ ዝውውር እያሉ የሚጠብቁት አይነት ነበር። እንግዲህ ዳይሬክተሩም አሰልጣኙም ፈልገው ኡሊ ሆነሽ ግን አይሆንም አሉ ነው የሚሉት የጀርመን ጋዜጠኞች። እና ሰውየው በኒኮላስ ጃክሰን ጉዳይ ብቻ ሳይሆን፣ በሌላ መልኩ በቻቪ ሲሞንስም ያደረጉት ነገር ተገቢ አይደለም። የጃክሰን እንኳን ዝውውሩን ለማገድ አይደለም በውሰት መጥቷል ግን ኦኔሽ ግን ኒኮላስ ጃክሰን በባየር ሙኒክ ቋሚ ኮንትራት እንዲፈርም ስለማይፈልጉ ነው ይህንን የተናገሩት የሚል ሀሜት አለባቸው። ቢሆንም ደግሞ ለሚዲያ በዚህ መልኩ መውጣት ነበረበት ወይ? ገና አንድም ጨዋታ ለባየር ሙኒክ ሳይጫወት አሁን በሳምንት መጨረሻ ነው ከሀምቡርግ ጋር ነው ከማን ጋር ነው ለመጀመሪያ ጊዜ የተሰለፈው ኒኮላስ ጃክሰን ባልሳሳት፣ ሀምቡርግ መስለኛል። ገና አንድም ጨዋታ ሳይጫወት ከቶ እንዴት ሊሆን ይችላል? ከሃምቡርግ ጋር አምስት ለዜሮ ባሸነፉበት መሆን የሌለበት ነው መናገር አልነበረባቸውም ለዚህ ነው ሀሜቴ የመጣባቸው እንደገና መልስ ሰጥተው ደግሞ ይሟገታሉ ሚዲያውን ይወቅሳሉ እና ውድ አድማጮች ኒኮላስ ጃክሰንም ታዲያ ከዚህ ጨዋታ በፊት ከዛሬው የባየር ሙኒክ የቼልሲ ጨዋታ በፊት የሚዲያው ትኩረት ነውና ይሄው ጥያቄ ቀርቦለት ነበር እሱ ግን ከእሳቸው የተሻለ ዲፕሎማት ሆኖ በሚዲያው ላይ በንግግሩ የቀረቡ አሁ ትልቅ ሰው ናቸው፣ ማከብራቸው ናቸው፣ ትልቅነታቸውን ገለጸ፣ ክብሩን ገለጸ። እና እኔ ግን አሁን ቁጥር አይደለ የጨዋታ ቁጥር የምቆጥርበት አይደለ፣ ጨዋታ ላይ ብቻ ማተኮር ነው ያለብኝ። አልወቀሳቸውም። በባየር ሙኒክ ጨዋታ ላይ ብቻ ነው ማተኮሩ፣ የፕሮፌሽናል ተጫዋች መልስ። እና እስካሁንም ድረስ በቼልሲ ክለብ ውስጥ ኒኮላስ ጃክሰን በተጫዋቾች ተወዳጅ ነው ይላል አንድ ጋዜጣ፣ አንድ የብሪቲሽ ጋዜጣ። አሁንም ከተጫዋቾች ጋር ቅርበት አለው። እስካሁንም በባየር ሙኒክ እንኳን ሄዶ እንዴት ሆንክ ለመድኮ ይሉታል፣ በተደጋጋሚ እየደወሉ በተለይ ሁለት ተጫዋቾች፣ ትሬቨር ቼሎባ እና ኤንዞ ፈርናንዴዝ ይገባቸዋል። ኤንዞ ፈርናንዴዝ ለምን ኒኮላስ ጃክሰን እንደሚወዱ ከዛ በፊትም አሁን የምጠቅሰው የምታስታውሱት ጉዳይ ከመከሰቱን በፊት ሁለቱ ተጫዋቾች መቀራረብ ነበራቸው። ግን ኤንዞ ፈርናንዴዝ በአርጀንቲና መልበሻ ቤት የፈረንሳይ ጥቁር ተጫዋቾችን የሚያጣጥል ዝማሬ ቀርጾ ፖስት ባደረገበት ጊዜ ወደ ቼልሲ የማይመለስ እስኪመስለን ድረስ የደረሰበት ከባድ ውግዘትን ታስታውሳላችሁ። ያኔ ከጎኑ የቆመ ጥቁር ተጫዋች በቼልሲ ቢኖር ኒኮላስ ጃክሰን እንደዛ አይነት ፈተና በገጠመው ጊዜ እርሱ ነው። እኔ ጓደኛዬን አውቀዋለሁ፣ እንዲህ አይነት ዘረኛ አይደለም ሲል፣ በመልእክት ብቻ አይደለም፤ በወቅቱ በለጠፈው ምስልም አንድ የቼልሲ ማሊያ የለበሰ ጥቁር ታዳጊ ልጅ፣ ትንሽ ልጅ ከኤንዞ ፈርናንዴዝ ጋር በፍቅር ተጫዋቹ በፍቅር ትሪት ሲያደርገው የሚያሳይ ምስል ለጥፎ እሱ ዘረኛ አይደለም ማለቱ እና ብዙ ነገር እንደቀነሰለት ይታወቃል። እንግዲህ ጥቁር ተጫዋች ነው ኒኮላስ ጃክሰን። ራሱ ይሄ ዘረኝነት ነው ተብሎ ሲወገዝ፣ በተለይ ጥቁር ፈረንሳያን ተጫዋቾች የተቀየሙት ጊዜ ቼልሲዎች፣ በነገራችን ላይ ያንን ኬዝ የያዙበት መንገድ የሚያስደንቅ ነው። ግን ለዛ ደግሞ ለኤንዞ ፈርናንዴዝ ነገሮች አዎንታዊ መልክ እንዲኖራቸው ትልቅ አስተዋጽኦ ትልቅ ውለታ የዋለ ተጫዋች ቢኖር ኒኮላስ ጃክሰን ነው። ግን በቼልሲ መልበሻ ቤት ውስጥ በጣም ፖፑላር ተወዳጅ ነው እና የእሱን መልቀቅ ያላመኑ ተጫዋቾች አሉ፣ ባይለቅ ሲሉ የነበሩ ተጫዋቾች አሉ። አሁን በባየር ሙኒክም ገብቶ ሌላ መረጃ ደግሞ ስመለከት ሰሞኑ የተዘገበ በባየር ሙኒክ ውስጥም ደግሞ እንዲሁ በተጫዋቾች ዘንድ ተቀባይነት አግኝተዋል። ከጀርመን ባህል ጋር ከክለቡ የውስጥ ባህል ጋር ለመስማማት ለመላመድ ከተጫዋቾች ጋር ለመላመድ የሚያደርገው ጥረት ብዙዎቹ ተጫዋቾችን አስገርመዋል ይላሉ። ለምሳሌ ቋንቋ ለማወቅ ያለው ጥረት፣ እየተማረ ነው ያለው። አስቡት፣ ይሄ ሁሉ ጥረት ካለ። ቋንቋ አይጠቅምህም ማለት እዛ ሀገር ባትኖርም ይጠቅምሃል። መቼም ግን ደግሞ በዚህ ትኩረት ጀርመንኛን ለማወቅ ጥረት የማድረጉ ነገር እንደ ፕሮፌሽናል ተጫዋች የሚያስደንቀው ቢሆንም ግን በጀርመን ብዙ እንዲቆይ ደግሞ እንደ እንደው ብዙ ሊቆይ ይገባዋል የሚያስብል አይነትም ሊሆን ይችላል። ብዙ እንዲቆይ የሚያስችለው የሚያስፈልገው አንድ መመዘኛ ስለሆነ ቋንቋ ማወቅ እና የባየር ሙኒክ ተጫዋቾች በሱ አቲቲዩድ በኒኮላስ ጃክሰን በጣም ተገርመዋል። ያው በሜዳ ላይም እኮ አይታማም በጥረቱ ስለ ጃክሰን ደካማ ጎን እናውራ ካልን መቼም የምታውቁት ደካማ ጎን ነው ያለው እንጂ ጠንካራ ጎንም አለው በሜዳ ላይ አይታክትም ለፕሬሲንግ የሚመች ተጫዋች አንድ ቦታ የማይቆም ለአሰልጣኝ ይመቻል ይላሉ ለዚህ እኮ ነው ትልልቅ ክለቦች የሚፈልጉት መገራት ስለሚፈልግ እንገረዋለን የሚሉ በደካማ ጎኑ እንገረዋለን የሚሉ አሰልጣኞች ይፈልጉታል እና በባየርን ብዙ በጎ ነገሮችን እያሳየ ነው ብዙ ጊዜውን የሚያሳልፈው ከሉዊስ ዲያዝ ጋር ነው አሉ። ዘገባዎች እንደሚያሳዩት ያው ከሊቨርፑልም ስለመጣ እሱም አዲስ ነው እና አዳዲስ ተጫዋች ጓደኝነት ፈጥረዋል እዚያ ያሉ። ኒኮላስ ጃክሰን ግን አሁንም ከቼልሲ ተጫዋቾች ጋር ግንኙነቱ ግን እንደቀጠለ ነው። የኦኔሽ ኢንተርቪው ታዲያ ለተጫዋቹ በጎ መልእክት የሚያስተላልፍ አይደለም በሚል አዛውንቱ ኃላፊ ታምተዋል። እሱ ግን የነገር ቀዳዳን ማስፋት አልፈለግም፤ በመልሱ ዲፕሎማት ሆኖ ነው እዚህ ጋ የታየው። ምክንያቱም በቨንሶን ኮምፓኒ እንደሚፈለግ ያውቃል። ኮምፓኒ አንደርሌክት አሰልጣኝ በነበረበት ጊዜ ሊያስፈርመው ሁሉ ሞክሯል። በተጨማሪ ዩቬንቱስ ከቼልሲ እንደገና ሊወስደው ጥረት ባደረገበት አሁን በቅርቡ በተዘጋው የዝውውር ወቅት ላይም አግባብቶት ፊቱን ወደ ባየር ሙኒክ እንዲያዞር ያደረገው ኮምፓኒ ነው። በአሰልጣኙ እምነት ይጣልበታል። ባየር ሙኒክ ናሊ ና ለእኔ ተጫዋት ተብሎህ እንዴት እምቢ ትላለህ? አለ ስትጠየቅ ገና እሺ የምትለው አይነት ክለብ እኮ ነው ሲል ነበር ከዚሁ ጨዋታ በፊት በሰጠው አስተያየት እንግዲህ ቼልሲ ዛሬ በባቫሪያ ይጫወታል አራት ሰዓት ላይ በነገራችን ላይ ዳሪዮ ኤሱጎ በመጎዳቱ ምክንያት በዩኤፋ ደንብ መሰረት ፋኩንዶ ቦና ኖቴ በሱ ቦታ እንዲመዘገብ ተደርጓል ኤሱጎ በጉዳት ምክንያት ለ12 ሳምንታት ቢያንስ ከጨዋታ ውጭ እንደሚሆን ስለተነገረ ዩኤፋ በቅርቡ ባሻሻለው ደንቡ መሰረት አንድ ተጫዋች ረዘም ላለ ጊዜ በጉዳት የሚለቅ ከሆነ በዚያ ቦታ ክለቦች ተጫዋች እንዲያስመዘግቡ ይፈቅዳልና እና መዋሰስ ካይሴዶ አማካይ ክፍሉ ላይ ያለው አማራጭ እንዳይቀንስ፣ ምክንያቱም ሮሚዮ ላቪያ አስተማማኝ አይደለም በየጊዜው ይጎዳልና ና ቼልሲዎች ጭንቅ እንዳይዛቸው በኤሱጎ ቦታ ፋኩንዶ ቤናውንቴን ተክተዋል እና ዩኤፋም መዝግቦላቸዋል። ያው እንዳያችሁት በሳምንቱ መጨረሻ ቋሚ ተሰላፊ በመጀመሪያ አሰላለፍ ውስጥ ሆኖ በአስር ቁጥር ቦታ ላይ ጀምሮ ነበረ። በቦና ኖቴ እንግዲህ እነ ፌዴሪኮ ኬዛ እነ ማቲስቴል በሊቨርፑል እና በቶተንሃም ከቻምፒየንስ ሊግ ምዝገባ ውጭ መሆናቸውን ታውቃላችሁ። ረዘም ያለ ጉዳት የሚያጋጥመው ተጫዋች ካለ እነሱም እንደዚሁ ይመዘገቡ ዘንድ የዩኤፋ አዲሱ ደንብ ይፈቅድላቸዋልና ቦናኖቴ ሳይመዘገብ ቆይቶ ነበረ። አሁን ተቀይሮ ቢገባ ወይም ደግሞ በቋሚ ተሰላፊነት ቢጫወት እንዳንገረም፣ ያን ያልተመዘገበም አሁን እንዴት ተጫወተ የሚል ጥያቄ እንዳይነሳ አዲሱ ተመዝጋቢ ሆኖ መጥቷል። ዩኤፋ በዚህ ፈቅዷል እና ባየር ሙኒክ ከቼልሲ ምሽት አራት ሰዓት ላይ ይጫወታሉ። እሱን ደግሞ እንመልከትና የሚያወያይ ነገር ካለ ነገ ደግሞ በድህረ ጨዋታ ሀሳቦች እንመለሳለን፣ ክቡራትና ክቡራን አድማጮቻችን